ሌለው የኃጢአት ትንሽ የለውም። መርዝ ከሆነ ይገላል፣ ኃጢአት ከሆነም ይገላል። ስለዚህ ውሸትን ሰው ዛሬ አቀሎታል። ኃጢአት የሚመስለው ወይ መግደል ወይ ዝሙት ብቻ ነው የሚመስለው ወይ መስረቅ ነው። መዋሸት ትልቅ ኃጢአት ነው። እግዚአብሔር እውነት ነው። አተዋሹ እውነተኛ ሁኑ። የሌላችሁን አለኝ አትብሉ፣ ያላችሁን የለኝም አትበሉ። ሀሰት የክደት ሁሉ ራስ ነው፣ የኃጢአት የበላይ ነው። እንወር ብለን መዋሸት ነገር የሚታሰር አንደበት፣ አንዳንዱ ገንዘብ ብሎ አንዳንዱ ፈርቶ ነገ ግን እንታሰራለን። በመኮንነ ጽድቅ በኢየሱስ ክርስቶስ ፊት እንቆማለን። ያን ጊዜ እሱ ምስክር አያሻው፣ ራሱ ኃጢአታችን አስጥቶ ይመለከተዋል። የሌላችሁን አለኛ አትበል። ሰው ጋር ለመኖር ብላችሁ እንቁና ሳይኖር አለኛ አትበል፣ ውሸት ነው። ሴቱም ድንግልና ሳይኖራችሁ ነኝ ብላችሁ በተክሌል አታው አንታረቅ። የታረቅን ምስል ማስቀደስ ውሸት ነው። ይሄ ቂማችሁን ተዉ። ህፃን ሁኑ። ቂም ተው፣ ቂም አይኑርባችሁ። ቂም በሰው ልብ ውስጥ ተቀምጦ የሰውን ህይወት የሚበላ ትል ነው ይላል። ቂመኛ ሰው ሰላም የለውም። ራሱን ትል የቆሰነት አካል እንደሚበላ የሰውን ህሊና የሚበላ በውስጥ የተከበረ አውሬ ቂም ነው። እንቅልፍ የሚያሳጣ ሰውን ባየነው ቁጥር አይምሯችን እንዲደማ የሚያደርግ ምንድነው? ቂም ነው። ሰላማዊ ሰው ማን ነው ካላችሁኝ፣ ሰውን ያልበደለ ሰው ነው። በሰው ቂም የማይቋጥ እንዴት ብዬ ቂም ይጥፋልኝ? የበደለኝ የበደለችኝ ብዙ ነው። እግዚአብሔር ለአንተ ስንት ነገር ትቶልሃል ነው መልሱ። እግዚአብሔር የሰላሳ ዓመት በደል ከተወለህ አንተ የአንድ ቀን የሁለት ቀን የሶስት ቀን የእህትህን የወንድምህን በደል ለምን አትተውም? እግዚአብሔር ይህን ሁሉ ዳ ተትወልል። ሰርቀህ ዝም፣ ዘሙተህ ዝም፣ አመንዝረህ ዝም፣ ተሳድበህ ዝም፣ ደብድበህ ዝም። እግዚአብሔር ይህን ሁሉ ዝም ብሎ አይተዋል። ምን አለ? አንተ የአንድ ቀን የሁለት ሰው የሶስት ቀን አንድ ዓመት ይህን ሰውዬ ከቻልኩት፣ አምስት ዓመት ይሄ ነው። እግዚአብሔር እድሜ ዘመንህን አንተን ችሎ የለም ወይ? እናንተም ተው እሱም ይተውላችኋል። እናንተ ይቅር በሉ እሱም ይቅር ይላችኋል። ይቅር እንዲለን ይቅር ማለት አለብን። እንዲተውልን መተው አለብን። ሰላማዊ ሰው፣ እግዚአብሔርን የሚመስል ሰው እንኳን ከሰው ጋር ከአውሬ ጋር መኖር ያውቃል። ክፉ ሰው ደግሞ ከራሱ ጋር ሆን መኖር አይችልም። የመጀመሪያው ጦርነት ምንድን ነው? ሰው ከራሱ ጋር የሚያደርገው ጦርነት ነው። ከራሱ ጋር ያልታረቀ ሰው ከሰው ጋር መኖር አይችልም። ከሰው ጋር መኖር ያልቻለ ሰው ህዝብና ህዝብን ያባላል። ህዝብ ጋር መኖር ያልቻለ ሰው ሀገርን ከሀገር ጋር ያጣላል። ከራሱ ጋር የታረቀ ሰው ግን ከሰው ሁሉ ጋር መኖር ይችላል። አልፎም ከፍጥረታት ጋር ሰላም መሆን ይችላል። እንደ ሕፃናት ካልሆናችሁ መንግስተ ሰማያት አትገቡም ብሎ ጌታ የተናገረ። የገዛ ክብሩን የሚያይ ሰው የእግዚአብሔርን ብርሃን ማየት አይችልም ማየት አይችልም። ሁልጊዜ እንቁራሪት አሉ የምትጮህ በኃይሉን የማስተዳድረው እኔ እየመሰላት ነው አሉ በጣም እኮ የሚገርማችሁ ማለት ነው። ማታ ማታ አወንዙ ስጩ አትሰቧትም? ቁራሪ የምታቅራራ የባሕሩ ጌታ እኔ ነኝ ብላ ነው ሆነት ወል ግን የሚያኖራት ማን ነው? ባሕሩ ነው የሚያኖራት። ባሕሩ ያኖራታል እንጂ እሷ ባሕሩን አታኖረው። አሁን አለምን የሚያፋጀው ምንድን ነው? ለራሱ ክብር